ክርስቲያን ሁሉ የእመቤታችን ታምር መስማት ቀላል አይምሰለው። የከበረ ገን አላ ነው። ና እንቦችን ሴቶች ወደግዘት እንዳይገቡ መስማቱን ያስታግሎ አስቀድበን እንደተናገርን የታወቀ ምክንያት ትያደይ ከለከለው። በዚች ቀን ታምሯን ሰምቶ የሚቻለው ስጋውን ደግሞ ይቀበል። ስጋን ደግሞ መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሂድ፣ ስጋውን ደግሞ እንደተቀበለ ይሆንለታል። እግልኛ በማለት ቢሰማ የእመቤታችን ቃል ኪዳን ታምሯን የሚንቁ የሚያካልሉ ግን የወልድ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከሚመናን ጋር አይቆጠሩ። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽሞ የተወገዙ የተለዩ፣ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ለዩ ይሆኑ እኛም የእነሱን ስልጣን ይዘናልና፣ ወልድ በጌትነት ውስጥ ይመጣ ለዘላለም በእውነት የእመቤታችንን ን ክብረ በዓሏን እንደወርሰንበት የማያከብረውን ስለዚህ በማይፈታ በሰሉ ስልጣን ፈጽመን አወገዝ ሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ሰግር ለኪ ሰግር ሰግር ለኪ ሶስት ጊዜ ሰግድልሽ፣ አለው። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ አንቺ ወጣ መዴድማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ ይህማ አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያ ችግርቱ አንቺ የተወለደ እመቤት የማርያም ሆይ ደስ ይበልሽ። እግዚአብሔር በደኝ የጣላት ዋንጹን የሚጎዳ ማሰሪያው አባቼ የተቆረጠላት እመቤት የማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ ማይሰንሻድር እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ካል የሚባል እግዚአብሔር በአንቺ ባሪካ አንቺ ወደር ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። ይህነቢበናን ወንጀልን የማስተመረትጌታ ናቶ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽናማሆለወለድ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ታይለ ጉ ርስ ወለድ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልጁ መድኃኒታችንን በመለድሽናትናገልጋተሻልና እግዚአብሔር ባህሪሽን ባርጎባለትናገሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል።

እመራ እዋ በእኛ ለዘላለም በእውነት ይበርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነብስ የጸናች ክብርት እመቤታችን ያደረገችው ታምሬ ነው። አምላክን በድንጋሌ ሥጋ በድንጋሌ ነብስ የጸናች ክብርት እመቤታችን በሰኔ ስምንት ቀን በታወቀ መታጠቢያ ላይ ከልጇ ከወዳጇ ጋራ ከግብፅ በተመለሱ ጊዜ ጌታችን ኢየሱስ ክርስቶስ በድንጋሌ ሥጋ በድንጋሌ ነብስ ለጸናችን ለክብርት እመቤታችን ካፈለቀው ከተባረከ ከውሃ ምንጭ ዘንድ ያደረገችው ስሙ እዚያው ከእግዚአብሔር የታዘዘ መልአክ ትግኛ ወደ ዮሴፍ ሕፃኑን ከእናቱ ጋር ይዘ ወደ ምድረ ግብፅ ሂድ ሲል ተገልጾለት ነበርና፣ ዮሴፍም ተነስቶ አምላክን የወደደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ይዞ አምላክን የወደደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን የእናቷ እህት ሰሎሜንም ይዞ በግብፅ ወዳለ ወደ ደብረ ቁስቋም ሄደ። ወደ ሌሎቹ ሀገሮችም ደረሱ። በግብፅ ሶስት አመት ከስድስት ወር ከተቀመጡ በኋላ ሄሮድስ ሞት ሞተና መላከ እግዚአብሔር ለዮሴፍ ነገረው፣ ወደ ኢየሩሳሌም ይመለስ ዘንድ አዘዘው። ከዚህ በኋላ ባልቃ ወደምትባል ሀገር ደረሱ። ከዚህ በኋላ መጣሪያ ወደ ባልሃገር ደረሱ። ከዚያም ጌታችን ኢየሱስ ክርስቶስ አምላክን ከወለደች በድንጋሌ ሥጋ ድንጋሌ ነፍስ ከጸናች ከክብርት እናቱ በቤታችን ከጌታችን ከዮሴፍ ጋራ በህፃንነት ሳለ ውሃ ወዳፈለቀበት ወደ መታጠቢያ ሀገር ደረሱ። ውሃይቱም እስከዚች ቀን ድረስ ትኖራለች። ሰዎች ሁሉ ከአራቱ ማዕዘን ዘመድን ከዘመድ ሁሉ ተሰብስበው እየመጡ ከቤተ ክርስቲያን እና ከተባረቀው ውሃ ምንጭ ቡራጭ ይቀበሉ ነበር። ልመና ክሯ በእኛ ለዘላለም በእውነት ይደርብ የሰማነውን በዝነ ልቤናችን የወልዱን ያሳድርብን አጉራሪ ተማ ሳሊ ተምረት ከልጇ ከወዳጇ ታማልደ አሁነ ዝበሰማያ በስማ በወሉ መንፈስ ቅዱስ አህዱ አምላክ ገር ለዛ አሆነ ኪሮ ጸሎቱ በበረከቱ ይሃሉ ምስለ ኩልን ህዝበ ክርስቲያን ላለም አለም አሜን። ወደ አባ ባውማ ከሰማይ ቃል ስለ መምጣቱ። ከዚህ በኋላ አባ ባውማ በቤተ ክርስቲያን ቁሞ ሲጸልይ ቃል ወደ እርሱ መጥቶ ባውማ፣ ባውማ፣ ባውማ ብሎ ጠራው። አሁን ቸል ሳትል ተነስተህ ከአስቄጥስ በስተምዕራብ ወደ ሮም የምትወስደውን መንገድ ይዘህ ሂድ። በዚህም ስሙ አባ ኪሮስ የሚባል ባይታዊ ፈልግ፣ ከዚህ ከኃላፊው ዓለም የሚለይበት ጊዜ ደርሷልና ከእርሱ በረከት ታገኝ ዘንድ ይሄዳል። ከዚህ በኋላ አባባው ማን በማግስቱ ተነስቶ የቅዱሳንን በዓታቸውን ይፈልግ ዘንድ ወደ ዮርዳኖስ በረሃ ሄደ። በድንጋይ ወደ ተዘጋጀች አንዲት ዋሻ ደረሰ። ስለ እግዚአብሔር ብለ ክፈት ል ብሎ በሯን ቆረቆረ። ባይታዊውም ከውስጥ ሆኖ አንተ ማነህ አለ። አባ ባወማም የመንፈስ ቅዱስ አገልጋይ ነኝ አለ። ባይታዊውም ከውስጥ ሆኖ ግባ ነው አባታችን። አባ ባወማም ከፍቶ በገባ ጊዜ ከራሱ እስከ እግሩ ድረስ ሰውነቱ በጸጉር የተሸፈነ ስብ ስሙ አባ አሞን የሚባል ባይታው ያገኘ አባ በውባ ሆይ ወደ እኔ መጣት ገርካ ነው ብሎ እጅ ነሳው። አባ በውባ የአባ ኪሮስ በአባቱ የት ነው? አለ። የአባ ኪሮስ በአቱ የት ነው? አለ። አባ አሞንም ፈልግ ታገኘዋል አለ። አባ በውባ አባ አሞን በዚህ በአት ከወርቅ ስንት ዓመት ይሆናል? አለ። ስልሳ ሰባት ዓመት ነው፣ ካንተ በቀር ሌላ ሰው አላየሁም አለ። አባባ ሁማም ሰላም ሰላምታ ሰምቶት ተሰናብቶት ሄደ። ዳግመኛ ከአንዲት ዋሻ ደረሰ። በሯን ማንኳኳ፣ ከውስጥ ያለውም ያለው አንተ ማነህ አለው። እሱም የመንፈስ ቅዱስ አገልጋይ ነኝ አለው። በውስጥ ያለው አይታ ወይም ከፍ ከፈተለት አባ ባውማም አባኪሮስ አንተ ነህና አለው። አይታው አይደለሁም፣ ክርስቶስ ዓለም ሁሉ አንዲቱን የእግሩን ጽፍር የማያህል ፈጽሞ የከበረ ነው አለው። አባ ባውማም አባቴ ወይ ስምህ ማን ነው? የክርስቶስ አገልጋይ ካህናት የሰየሙኝ፣ ስሙን ብለው ነው አለ። አባባው ባም ከመነኮሳት ከመነኮስ ስንት ዓመት ይሆናል አለ። 160፣ አለ። ከዚህ በረሃ ከገባህ ስንት ዓመት ይሆናል አለው። 130 ዘመን ይሆነኛል አለ። አባባው ባም ከተወለድክ ጀምሮ ወደዚህ በረሃ እስከ ትገባ ስንት ዓመት በዓላማውያን ስርዓት ኖረህ ነበረ? አለ አዎ፣ ከሮም በመስ በኩል በዙፋን ተቀምጨ ነበር። ከኔ በታች ሰዎች ስልጣኔ እጅ ይነሱ ነበር። እንደኒህ ያሉ ስድስት ነገሥታት ነበሩ። የበላያችንን የሮም ንጉስ ነበረ አለ አባባውባም በዓለም ሳለህ ስንት ልጆች ወልድሃል? አለ አሃምሳ ስምንት ወንዶችና ሰላሳ ሴቶች ወልጅ አለዋል። አባባ ኦባማ አድልቆ እግዚአብሔር ምን ያህል አለ። አባባ ኦባማ አድልቆ አንተ ኪሮስ እንደሆን ለምናመልከው በፈጣሪያችን በእግዚአብሔር አምላሃለሁ አለው። አባ ስሞንም በአይን ታየው ዘንድ አለህን? እኔ ግን አይደለሁም አለው። ይህን ሲነጋገሩ ከምድር እስከ አርያም በምስራቅ እስከ ምራብ የሚሰማ የነጎድጓድ ድምፅ ሰማ። አባ ባውሃም ይህን የሚያስደነግጥ ድምፅ ምንድን ነው አለ። አባ ስሞንም ይህን የምትሰማው ድምፅ ኃጢአት የሰሩ የክርስቲያኖች ነፍሳት ከሲሆን እየወጡ ዛሬ የክርስቲያን ረብ ሰንበት ነውና፣ አለው አባ ባውሃም ፈጽመው ኃጢአት የሰሩ ናቸው ወይስ ጥቃቅን አለ። አባ ስሞንም

ምስ አዎኔ ነኝ አለው። በሩን ከምተጠደን መልካም ልብስ ለብሰው መልካም ማዕዛ እንደሚሸጡ መልካም ማዕዛ ያላቸው ወጣ። አቡነ ኪሮስ ስለማገኘቱ በዚያ ገብቶ አባ ኪሮስን ባየው ጊዜ ከምድር ላይ ወድቆ እኔም እንዳንተ የሰው እንዳንተ ሰው ነኝና ከመሬት ተነሳል። ከብዙ ዘመን ጀምሮ እንዲወስደኝ ተስፋ አደርግ ነበር። ስጋዬ ልትቀብር መጣህን አለው። አባ ባውማ እያጠኑ ለአባታችን ለአባ ኪሮስ ፍጹም ተድላ ደስታን ሲነግሩት ሲወጡ ሲወርዱ ብርሃናውያን መላእክትን አያቸው። አባታችን አባ ኪሮስ ግን ዝማሁድ ህመም ታሞ ያለ እረፍት ይወጣ ይገባ ነበር። አባታችን አባ ኪሮስም አባባውማን ዛሬ ወደ አባ ሰሞን ሄደ ሰላም ላንተ ይሁን እንደሆ የእረፍት ጊዜ ደርሷልና ፈጥነህ ና መንገድህንም ቀለምና ብራና ይዘህ ና በለው አለ። አባባው ማ አባ ኪሮስ እንዳዘዘው ሄዶ ከአባ ሰሞን በዓት ደረሰ። ስሞን ባየው ጊዜ አባባው ማ ዳግመኛ መምጣህን? አለው አባ ሰሞንም አስቀድሞ ደርሶኛል እና የመጣህበትን ስፍራ ውጪ ዋለው ብሎ በሩን ከፈተለት፣ ቀለሙንና ብራናውንም ሰጠው። አባ ሰሞንና አባባው ማ ከአባ ኪሮስ በዓት ደረሱ። አባታችን አባ ኪሮስም ከበሽታው ጽናት የተነሳ ከሰውነቱ የሚወጣው ደም በእግሩ ላይ እየፈሰሰ ፈጥሮ ተነስቶ በዓቱን ከፈተ። ያውቃቸው አባ ስሞንም እጅ ነሳው። አባ ስሞንም ከአይላ ቅዱሳ የከበርክና የተመረጥ አባ ኪሮስ እንዲህ ሁናልን አለው። አባሰሞንም ስሞንም አቤቱ ዳዊት እንደተናገረ በሕግ ጸንተው የሚኖሩ ወዳጆችን ምን ያህል ትገስጻቸዋለህ አለ። አባሰ ወርና አባ ኪሮስ ተቃቅመው አለቀሱ። መላእክቱም ከነሱ ጋራ አለቀሱ። የአባታችን የአቡነ ኪሮስ በረከታቸው ረድኤታቸው ከሁላችን ጋራ ይሁን ዘላለም